አንዳንድ ሴቶች አላችሁ፣ ደግሞ የሆናችሁ እርካሾች፣ ማለት ነው ራሳችሁን የጣላችሁ ቤተሰቦች የማታውቁት ሰው። ማለት ምን አይነት ቤተሰብ ነው ያሳደገች ባሽ? እውነት እኮ ነው። ምን አይነት ቤተሰብ ምን አይነት እናት ወልዳ ያሳደገች ሴት ነው። እግዚአብሔር ይመስገን ጨዋ ወልዶ ጨዋ ያሳደገች ልጅ ነኝ እኔ። እሺ የምር እኮ ነው። እንደ እናንተ ወርጋጥ አይደለሁም፣ ገባሽ

ሰው ተለጣሽ ምሎብሽ መስላት የምርሽ ነው ጅል አይወልሽ። አንቺ ግን የፊት ቆንጅና ሊሆን ይችላል፣ ግን የሄሚ የልብ ቆንጅና ሊታሳታት ይችላል። ደንጋለሽ እና ሄሚ እንኳን ጀግና ሴት አይወልላችሁ። ጀግና አንበሳ እንደ ወንድ የተፈጠረች ሴት ሆና እንደ ወንድ የምታስብ ሴት ነች። ኦኬ እንደ ሷ ሊቶን ያትችልም። ጅሎች፣ ምድራ ብሽቃጣሞች። ፎቶሽን ለጥፍ ነው ማውራባ ነገራችን ላይ ሰላም ሰላም፣ ውድና የተከበራችሁ ውድ ሻናል ቤተሰብ እንዴት ናችሁ? ደና ናችሁ ያላችሁ ባላችሁ ቦታ ሰላማችሁ ብሴኔ ደና ናይ ጉዳዎች፣ በጣም ተናድጄ ነው መጣሁት። ምንድነው ትሉ፣ ሰው ልጅ ማለት ነው በግድ ውድድ አይባልም። ካል ውድዳ ደግሞ አንድ ሰውን ግዴታ ማሳደብ የለባትም ገባችሁ? አንድ ሰው ከተመቻችሁ ትከተላላችሁ፣ ካልተመቻችሁ እየሰው ማለት መተውት ይችላላችሁ። ማርታችሁ ነው። ስልካችሁ ደግሞ እጃችሁ ላይ ነው ያለው። ሰው አይደል የሚመራችሁ አይደል ሄሚ አንዳንድ ሰዎች አሁን ላይ ቲክቶክ ላይ ብዙ ሰዎች ሜሽን እየረጓት እየሰደቧት ነው። ብሩክ አንቺን አይፈልግሽም ተብላለችም እያየው ነው። እግዚአብሔርን አይፈልግሽም ታዩ እያላችሁ ነው። ና እወልሽ ከተመቻችሽ ታያት፣ ካልተመቻችሽ ግን ታያት። በቃ አለቀ። ገባሽ እና ይሄን ቀብራራ ይሄን መሰለ ቀብራራ ቲታ የት ቲት ነው ያላችሁ ነው የምርሽ ነው። አንቺ ምናልባት ወንድ አይተሽ ስለማታቂ ሊሆን ይችላል፣ ገባሽ? አንቺ ወንድ አይተሽ ስለማታቂ ሊሆን ይችላል። እንደዚህ ምታስቢ እናንተን ብሎ ሴት እግዚአብሔር እናንተን ብሎ ሴቶች። አታፍሩም እኮ ይኔ ሴት ሴት ነኝ ብላችሁ ትናገራላችሁ። እኔ እግዚአብሔር ይመስገን፣ እግዚአብሔር ይመስገን እውነት በቃ ለሁሉም ነገር። ግን ሴቶኝ በመፈጠሬ እኔ እውነት በጣም ነው የሚያፍረው። ምክንያቱም ሴቶች በጣም ነው አሁን ላይ በጣም የምትገርሙኝ። እንደ ሴት ልጅ ጎን ላይ መቆመም ትታችሁ እንንጃ ዲጂታን በቃ እንንጃ ስለምትበልጧ ነው እኔ ማለት አይፈርድባችሁም። እናንተ ለራሱ ስለምትበልጣችሁ ትናደዳላችሁ። ያው ትበልጣለች አይደል በአስተሳሰብ በሁሉም ነገር በቆንጆና በውበት ቆንጆ ምነች፣ ጀግና ምነች፣ አስተዋይ ምነች እና ታዋቂ ሴት ነች። የሰጠው ሁሉ እግዚአብሔር ነው። ሰው አይደለም፣ አንቺ አይደለም፣ ከዘር አይደለም። የወረሰችው ከእግዚአብሔር ነው፣ አለቀ። ስለዚህ ወደሽ ተከታያት፣ ካልወደድሻት መተው፣ አለቀ። ምድረ አሮጌዎች ውሻ ሁላ ሴታ፣ ሴታ፣ ሴታ ሳዳቢ ናችሁ እናንተ። እግዚአብሔር ነው እየተንተባተቡ ነው። በነገራችን ገባችሁ ሴት አሳዳቢ ናችሁ እናንተ አስረግጭ ልንገራችሁ ገባችሁ ምን አይነት ወልጋጦች ጋለሞታ ናቸው እሺ ጅሉላ እህ እንደዚህ ስላረፊ ደግሞ አንቺ አሁን ው ብሩ አንቺን ወደሽ ወደ አንቺ ለማናኛውም ማለት ነው ብሩ ግን እንደፈለጋችሁ አርጉ ፎቶንም ለጥፌሽን ዙሪ ተሸከሚ ጭንቅላትሽን ለጥፊ ልብስሽ ላይ ፎቶ አሰርተሽም ልበሺ። ማታ ማታ የምትለሱ የብርድ ልብስ ለሽም አሰርሽ ልበሺ። ግን ሄሚን ተያት። በቃ ታያት። አልተመቸቸሽም አይደል? ታያት ኦኬ። ነይ በዛ ነው ምላችሁ ውዶቼ። እኔ በጣም ተናድጄ ነው የመጣሁት እግዚአብሔርን በቃ ድምጽ የራሱ ወይኔ ትንሽ አሞኛል ምናምን ይቅርታ። እግዚአብሔር ይማርሽ ባሊንግ። በነገራችን ላይና የምር ነው እና በጣም ደብሮኛል እና ብዙ ሰዎች ስለምትቀኑባችሁት በጣም ትቀናላችሁ። በጣም በቀጥታ እንደዛላችሁ ትቃጠላላችሁ፣ ስለምትበልጣችሁ። እሷ ገና ምን አይታችሁ የጀመራችሁ እኮ ትላንትና ነው። ገና ምን አይታችሁ ገና ትቃጠያታለሽ እ ገና ማለት ነው። ገና ገና እሳት ውስጥ ገቢያለሽ ነው የምልሽ እሱ። ለማንኛውም ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ብዙን ላይክ ማድረግ እንታይ ረሳ ይህን ቪዲዮ ሼር ላይክ አድርጉ፣ ቤተኒ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ቀን ይሁንላችሁ። እና አንዳንድ ሰዎችን የሚታሰሩበት ቦታ ይሰሩ ይምረን ነው

እወዳቸዋለሁ ብዬ ነው። የምር እኔ በጣም ደብሮኛል እግዚአብሔርን